አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሰላሳ። በዚች ቀን ለአባቶች ሊቃነ ጳጳሳት ስድሳ ስምንተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጽሐፍት ስለተማረ አዋቂ ነበር። በልቡም ማጠናቸው፣ በቃሉም ማጠናቸው። ከዚህም በኋላ ንጽት ሰውነቱን ከአምላክ በተገኘ የምንኩስና መንገድ በመጋደል ገበሬ ግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስጌት ገዳም ሄዶ በውስጡ ብዙ ዓመታት ኖረ። ቅስናም ተሾመ። ከዚህም በኋላ በግብፅ አገር ወደ አለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስለኛ አድርጎ አርባ ዓመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ወዴ በተሰማ ጊዜ በእስክንድርያ ሀገር ሊቀ ጳጳሳት ይሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውኑ ይዘውት በወንጌላዊ ማርቆስ ወንበር ላይ ሊቀጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህ ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት አንድ ዲናር ወይም አንድ አላር ጥሪት አድርጎ አላኖረም። ከእርሱም በየጥቂቱ የተመገበ የቀረውን ለደሃና ለጦም አዳሪ ይሰጣል። ለአብያተ ክርስቲያናትም ለነዋይ ቅዱሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበር፣ አንድ ጊዜ ከመጻሕፍት አንድ ጊዜ ከቃሉ። መልካም አገልግሎቱን በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትንም አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀን እና የአንዲት ሌሊት ሕልም በላዩ መጣ ከቶ አልተናገረም። በሚሞትበትን ጊዜ ክብር ይግባውና ጌታችንን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውም ዘጠና ዓመት ከስምንት 8 ወር ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዛለሙ አሜን። በዚችም ጭም ዕለት ከሰባ ሁለቱ አርድእት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት ሶስት ዓመት አገልግሎታል። ከእረፍቱ በኋላም ሐዋርያትን አገልግሏቸዋል። ከእርሳቸውም ጋራ መንፈስ ቅዱስን ተቀበለ። ከዚህም በኋላ ከሐዋርያው ጳውሎስ ጋራ በመሆን መልእክቶችንም ወደ ብዙ አገሮች የተሸክሙ በመውሰድ አገለገለው። ከአይሁድና ከአሕዛብም ብዙዎችን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ በምስራቅ ወዳሉ አገሮች ሄደ። ከምኩራዎችም ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን። በረከቱ ከኛ ጋር ትኑር ለዘለሙ አሜን። በዚችም ዕለት ተጋዳይ የሆነች ፍቶተስጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷም ከኛ ጋር ይኑር ለዛለሙ አሜን። በዚችም ዕለት የሰማዕት ዲማዲስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዛለሙ አሜን። የግን ነባብ ንባብ ተፈጸመ። እግዚአብሔር ምስጋና ይሁን። እኛንም ለመንግሥት ሰማይት የተዘጋጀን ያድርገን ለዛለሙ አሜን። ዛ ቅረብ ቁማ ጎፈ አዲ